ከ2021 እስከ 2024 ሲተገበር የቆየው የብሔራዊ ክፍያ ስትራቴጂ የኢትዮጵያን የክፍያ ስርዓት በከፍተኛ ሁኔታ ማዘመን የቻለ ሆኗል። ስትራቴጂው በአግባቡ መተግበሩ በ2020 የነበረውን የሞባይል ገንዘብ አካውንት ከ125 ሚሊየን ወደ 139.5 ሚሊዮን ያሻገረም፣ የሞባይል ባንክ አካውንቶችንም ከ9.1 ሚሊየን ወደ 54 ሚሊየን ማድረስ የቻለ ነው። ዘርፉን በዘመነ ሁኔታ ለማስቀጠል የሚያስችሉ ውይይቶችን ማድረግ ታሳቢ ያደረገውም ሁለተኛው የዲጂታል ክፍያ ስርዓት ኮንፈረንስ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተካሂዷል። ምክትል ጠቅላይ ሚኒስትር ተመስገን በንግግራቸው ኢትዮጵያ ቴክኖሎጂ ይዟቸው የመጣቸውን በርካታ እድሎች ለጠንካራ ኢኮኖሚ ግንባታ ለማዋል የሚያስችሉ ስራዎችን ሰርታለች ብለዋል። ዲጂታል ፋይናንስ ኢኮሲስተም ፕሮሰስ የዲጂታል ፋይናንስ ስነ ምህዳር በየአመቱ ከ185 ትሪሊዮን ብር በላይ ግብይቶችን ያስተናግዳል። የነዳጅና ሌሎች አስፈላጊ የሆኑ የአገልግሎት ክፍያዎች አሁን ላይ ሙሉ በሙሉ በዲጂታል ተተክተዋል። የዘርፉ ሊበራላይዝ መሆን ሳፋሪኮምን ወደ ገበያ ያምጧል፣ እንዲሁም ኢትዮ ቴሌኮምን በማጠናከር ፈጣንና አስተማማኝ የኢንተርኔት ተደራሽነት አስፍቷል። ይህ የዲጂታላይዜሽን እድገት ለኢኮኖሚያችን እድገት የጀርባ አጥንት ሆኗል። የዲጂታል መታወቂያ ወይም ፋይዳ በሚሊዮን ለሚቆጠሩ ዜጎች ተሰጥቷል። ይህም አስተማማኝ አገልግሎቶችን ተደራሽ ለማድረግ አስችሏል። ይህ መታወቂያ አሁን ላይ ከባንኮች፣ ከቴሌኮም ኩባንያዎች፣ ከፊንቴክስ እና ከመንግስታዊ ፕሮግራሞች ጋር ተሳስሯል። የዲጂታል ግብይት አስተማማኝ በሆነ መንገድ መሆን እንዳለበት ያነሱት ምክትል ጠቅላይ ሚኒስትሩ፣ ተጠያቂነትና ኃላፊነት የሞላበት አሰራር ያስፈልጋል ሲሉም ተናግረዋል። ኢትዮጵያ ሀስ ኦልሬዲ ቢልት ዘ ፋውንዴሽን ፎር አ ዲጂታል ፊውቸር ኢትዮጵያ ለወደፊት ለዲጂታላይዜሽን መሰረት አስቀምጣለች። ዘመኑ ከተደራሽነት ወደ ተግባር የምንሸጋገርበት ከተግባር ወደ ተጽዕኖ ከተጽዕኖ ወደ የጋራ ብልጽግና የምንሸጋገርበት ነው። የዲጂታል ኢኮኖሚን ለማሳደግ፣ ፈጠራን ለማጎልበት፣ የንግድ ድርጅቶችን ለማሳተፍ፣ የመንግስት አገልግሎቶችን ይበልጥ ቀልጣፋ ለማድረግ እንዲሁም ቴክኖሎጂ ለሁሉም የእድል ድልድይ የሚሆንበትን የወደፊት ዘመን ለመገንባት በጋራ እንስራ። ከ2026 እስከ 2030 የሚቆይ የብሔራዊ ዲጂታል ክፍያ ስትራቴጂ መዘጋጀቱን የተናገሩት የብሔራዊ ባንክ ገዢው ዶክተር እዮብ ተካልኝ አዲሱ ስትራቴጂ አስተማማኝና ታማኝ የዲጂታል ስርዓትን የሚዘረጋ መሆኑን ጠቁመዋል። በከተሞችና በገጠር አካባቢዎች ያለው ልዩነት ከፍተኛ በመሆኑ ውስን የሆኑና በሸማቾች ዘንድ ፍላጎት ለማሟላት የሚያስችሉ የመሠረተ ልማት ክፍተቶች አሉብን። አሁንም የሸማቾችን አመኔታ የሚሸረሽሩ የሳይበር ደህንነትና የማጭበርበር ስጋቶች አሉብን። በመጨረሻም አስተማማኝ የሆነ መደላደል መፍጠር ብንችልም የዳታ መጋራት ስርዓታችን ውስንነትና የአሰራር ደንቦች ተግዳሮት አለብን። ይህንን ችግር ለመፍታት የሚያስችል አዲስ ስትራቴጂ መንደፍ ችለናል። ኢትዮጵያም በፍጥነት እያደገ ያለ የዲጂታል የፋይናንስ ግብይት ማዕከል እየሆነች ስለመምጣቷም በመድረኩ ላይ ተነስቷል።